ሰላም ጤና አስጥልኝ የክንፋም መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። በቅድሚያም አርስተ ዜናዎቹ እናሰማቸዋለን። በማዕከላዊ ኢትዮጵያ ክልል ላሉ ለ15000 ተፈናቃዮች መንግስት ሰብአዊ ድጋፍ እንዲያደርግላቸው ጥሪ ያቀረቡ የመንግስት ሰራተኞች ከፈቃዳቸው ውጭ ከደሞዛቸው ላይ ገንዘብ እየተቆረጠባቸው እንደሆነ ለህዝብ እንባ ጠባቂ ተቋም ቅሬታ ማቅረባቸው ተሰማ። በደቡብ ኢትዮጵያ ክልል ጋሞ ዞን በፓርቲ አመራሮችና አባላት ላይ ድብደባና እስር እየተፈጸመ ነው ሲል 11 ተቃዋሚ ፓርቲዎች የሰበሰቡበት የሰላም ጥብረት በስብሰባው ላይ ገለጸ። ባለፉት ሶስት ወራት በመዲኗ ደንብ በመተላለፍ ቅጣትና ከተወረሱ ንብረቶች ሽያጭ ከ60 ሚሊዮን ብር በላይ ገቢ መደረጉን የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን አስታወቀ። በተሽከርካሪዎች ጥፋት ሲፈጸም ታርጋ ይፈታ የሚል ህግ የለም ያሉት የትራንስፖርትና ሎጂስቲክ ሚኒስትር አለሙ ስሜ ጥፋተኛን ለመቅጣት ተሽከርካሪ ታርጋን መፍታት እንደማይቻል አስታወቁ። እነዚህና ሌሎች ዝርዝር ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ዛሬም ተቃውሞ ቀጥሏል። ከመቀሌ ወደ መሆን ያላማጣ የሚወስደው መንገድ ተዘግቷል። አርሚ 33 እና 43 አባላት ናቸው። ሰልፈኞቹ ደሞዛችን ይከፈለን፣ ለከፈልነው መስዋዕትነት ምላሽ አንጣና፣ የጥጥቅ የትጥቅ መፍታት የመልሶ ማቋቋምና የማህበራዊ ውህደት ሂደት ለምን ተቋረጠ የሚሉ መፈክሮችን በማሰማት ላይ ናቸው። በደቡብ ኢትዮጵያ ክልል ጋሞ ዞን በፓርቲ አመራሮች አባላት ላይ ድብደባና እስር እየተፈጸመ ነው ሲል አስራ አንድ ተቃዋሚ ፓርቲዎች የተሰበሰቡበት የሰላም ጥምረት ገለጸ። የጋሞ ዲሞክራሲያዊ ፓርቲ ስራ አስፈጻሚን ጨምሮ ሌሎች የፓርቲው አባላት በአርባ ምንጭ ከተማ በፖሊስ ተደብድበው በእስር ላይ እንደሚገኙ የጥምረቱ ዋና ስራ አስፈጻሚ አቶ ዳሮት ጉማ ተናግረዋል። የፓርቲው አመራሮችና አባላቱ ከባለፈው መስከረም አጋማሽ ጀምሮ በተለያዩ ቀናት አንድ አመራርና ሁለት አባላቱ በከተማ የጸጥታ አባላት በዘፈቀደ ተይዘው መታሰራቸውን የጠቀሱት ሰብሳቢው የታሰሩትም የፍርድ ቤት መጥሪያ ባለ በሚያዙበትና በሌሊት ጭምር በመኖሪያ ቤታቸው በመግባት ነው ብለዋል። ከታሰሩት መካከል የፓርቲው ሥራ አስፈጻሚ ኮሚቴ አባልና የህዝብ ግንኙነት ኃላፊ አቶ ቡንካሾ ሃርጌ በጸጥታ አባላት ድብደባ ተፈጽሞባቸው ለአካል ጉዳት ተዳርገው ይገኛሉ ብለዋል። የአርባ ምንጭ ከተማ ፖሊስ አባላቱ የተያያዙት በፓርቲ አባልነታቸው ሳይሆን በወንጀል በመጠርጠራቸው ነው ሲል አስታውቋል። ተጠርጣሪዎቹ በከተማው ነዋሪዎች መካከል ግጭት ለመቀስቀስ እንቅስቃሴ በማድረጋቸው ህግን በተከተለ መንገድ ተይዘው ምርመራ እየተጣራባቸው እንደሚገኝ የከተማው ፖሊስ ዋና አዛዥ ኮማንደር ክበቦ አዳል ተናግረዋል። አባላቱ ላይ አካላዊ ድብደባ ተፈጽሟል የሚለው አቤቱታ የፖሊስ አዛዡ ይህ ፈጽሞ ሀሰት ነው ማንም መጥቶ ተጠርጣሪዎቹ ማየት ይችላል አርባ ምንጭ የተቃዋሚ ፓርቲዎች ሀሳባቸውን በነጻነት የሚገልጹበት እንጂ ሰላማዊ ፖለቲካ ውስጥ በመሳተፋቸው የሚታሰሩበት ሁኔታ የለም የሶስቱ ተጠርጣሪዎች እስርም ለጸጥታ መደፍረስና ለግጭት ምክንያት ሊሆኑ በሚችሉ ድርጊቶች ላይ ተሳትፈው በመገኘታቸው ነው ሲሉ ተናግረዋል ባለፉት ሶስት ወራት በመዲናዋ ደንብ በመተላለፍ ቅጣትና ከተወረሱ ንብረቶች ሽያጭ ከ60 ሚሊዮን ብር በላይ ገቢ መደረጉ ተገለጸ። በአዲስ አበባ ከተማ በተያያዘው በጀት ዓመት በመጀመሪያው ሩብ ዓመት ደንብ በመተላለፍ ቅጣትና ከተወረሱ ንብረቶች ጨረታ ሽያጭ ከ60 ሚሊዮን ብር በላይ የከተማው አስተዳደር ገቢ መደረጉን የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን አስታወቀ። ባለስልጣኑ ይህንን ያስታወቀው ትናንት ጥቅምት 4 2018 ዓ ም በተካሄደው የባለስልጣን መስሪያ ቤቱ የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም የግምገማና የውይይት መድረክ ላይ ነው በዚህ ወቅት መክፈቻ ንግግር ያደረጉት የባለስልጣኑ ዋና ስራ አስኪያጅ ሻለቃን ዘሪሁን ተፈራ በከተማዋ የደንብ መተላለፍ በ83.8% መቀነስ መቻሉን ገልጸዋል። በማዕከላዊ ኢትዮጵያ ክልል ለ15000 ተፈናቂዎች መንግስት የሰብአዊ ድጋፍ እንዲያደርግላቸው ተጠየቀ። ከኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን አማያ ወረዳና ምዕራብ ሸዋ ዞን ኖኖ ወረዳ ተፈናቅለው በማዕከላዊ ኢትዮጵያ ክልል የሚገኙ 5000 ተፈናቂዎች መንግስት የሰብአዊ ድጋፍ እንዲያደርግላቸው ጥያቄ ቀረበ። የኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን አማያ ወረዳ የተፈናቃዮች አስተባባሪ አቶ ሙሉ አለማረጋ በ2016 ዓ.ም መጋቢትና ሰኔ ውስጥ የኦሮሞ ነጻነት ሰራዊት ባደረሰው ጥቃት ምክንያት ከ15000 በላይ የሚሆኑ ዜጎች ከሚኖሩበት አካባቢ ሸሽተው በማዕከላዊ ማዕከላዊ ኢትዮጵያ ክልል በጉራጌ ዞን ወልቂጤ ከተማና ሀበሽጌ ወረዳ ዳርጌ ከተማ ተበታትነው ይገኛሉ ብለዋል። የፌዴራል መንግስት ምግብና መጠለያን ጨምሮ ሌሎች ሰማዊ ድጋፎችን እንዲያደርግላቸው ጠይቀዋል። መንግስት በቀድሞ አካባቢያቸው ያለውን የሰላምና ፀጥታ ሁኔታ በማረጋገጥ ቤተሰብ መስርተው በኖሩበትና ንብረት ባፈሩበት አካባቢ ለዘላቂነት እንዲመልሳቸው ጠይቀዋል። በጥቃቱ ምክንያት አካባቢያቸውን ለቀው የተሰደዱ ተፈናቃዮች 30 ሺህ እንደሚሆኑ የገለጹት አስተባባሪው በማዕከላዊ ኢትዮጵያ ክልል ከሚገኙ በተጨማሪ ወደ ደቡብ ምዕራብ ኢትዮጵያ ክልል ሚዛን አማን ከተማና ወደ አማራ ክልል ደብረ ብርሃን መካነ ሰላም እና የጎጃም ዞን አካባቢዎች የተፈናቀሉ እንዳሉም አስረድተዋል። ለሰላም ሚኒስተር እና ለኦሮሚያ ክልል ጥያቄ ማቅረባቸውን ለኢትዮጵያ ሰብአዊ መብቶች ኮሚሽን እና ለኢትዮጵያ ሰብአዊ መብቶች ጉባኤ ደግሞ አቤቱታ ማስገባታቸውን የተናገሩት ሰብሳቢው በተለይ ከመንግስት በኩል እስካሁን ድረስ የተሰጣቸው ምላሽ አለመኖሩን ተናግረዋል። ተፈናቀሽ በቀድሞው መኖሪያ አካባቢያቸው ያፈሩት ንብረት እያለ አሁን ግን የጉልበት ስራ እየሰሩና የአካባቢው ማህበረሰብ በሚያደርግላቸው ድጋፍ የዕለት ጉርሳቸውን እያገኙ መሆናቸውን የገለጹት አቶ ሙላለም በተለይ ህጻናት ባለፉት ሁለት ዓመታት በአግባቡ ትምህርት እየተከታተሉ እንዳልሆነና ቤተሰብም ለማስተማር አቅም ስለሌለው እየተቸገረ መሆኑን አስረድተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን አመያ ወረዳ እና ምዕራብ ሸዋ ዞን ኖን ወረዳ ተፈናቅለው በማዕከላዊ ኢትዮጵያ ክልል ከማህበረሰቡ ጋር ተቀላቅለው የሚኖሩ የሀገር ውስጥ ተፈናቃዮች የሰብአዊ መብት ሁኔታ አስመልክቶ ከኅዳር 16 እስከ 21 ቀን 2017 ዓ ም ባከናወነው ክትትል በለያቸው ግኝቶችና ባቀረባቸው ምክረ ሀሳቦች ላይ መስከረም 22 ቀን 2018 ዓ ም በሆሳና ከተማ ባደረገ ውይይት ተፈናቃዮች ምዝገባ አለመደረጉ ተፈናቃዮች መብቶቻቸውን ለመጠቀም የሚያስችሉ ሰነዶች አለማግኘታቸው፣ ጸጥታና ደህንነት ስጋት ያለባቸው መሆኑ፣ ሰብአዊ ድጋፍና መሰረታዊ አገልግሎቶችን ጨምሮ ልዩ ድጋፍ ለሚሹ ተፈናቃዮች የተመቸ ሁኔታ አለመኖሩ እንዲሁም የዘላቂ መፍትሄ አማራጮች የማፈራረግ ስራ በመንግስት በኩል አለመጀመሩ ሰኞ ጥቅምት 3 ቀን 2018 ዓ ም ባወጣው መረጃ አስታውቋል። በኢትዮጵያ የሰብአዊ መብቶች ኮሚሽን የተፈናቃዮች ጉዳይ ዳይሬክተር አቶ ምረታብ ገብረ መስቀል የተፈናቃዮች ቁጥር አለመታወቁና ምዝገባ አለመደረጉን ገልጸው ይህም የሰብአዊ ድጋፍ ለማድረግ ችግር መፍጠሩንና እስካሁንም በመንግስት በኩል የሰብአዊ ድጋፍ አለማድረጉንና አቅም ያላቸው ራሳቸውን እየደጎሙ አቅም የሌላቸው ደግሞ ከማህበረሰቡ ድጋፍ እየተደረገላቸው መሆኑን ተናግረዋል። ማህበረሰቡ የሚያደርገው ድጋፍ እየቀነሰ ከሄደና የሀብት እጥረት ካጋጠመ ችግሩ እየተባባሰ ሊቀጥል እንደሚችል የጠቆሙት ዳይሬክተሩ የኦሮሚያና የማዕከላዊ ኢትዮጵያ ክልሎች ውይይት ሊያደርጉበት እንደሚገባ አሳስበው፣ ከዚህ በፊት ግን የተፈናቃዮች ምዝገባ በአስቸኳይ መጠናቀቅና ምን ያህል ተፈናቃዮች አሉ የሚለውን መታወቅ አለበት ብለዋል። የማዕከላዊ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽን አቶ ማ ማረጉ ማትዮስ እንደተናገሩት ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር በጋራ በተደረገው ግምገማ የተፈናቃዮች ምዝገባ መደረግ ጀምሯል። ክልሉ ለተፈናቃዮች ለምን ድጋፍ አላደረገም ተብሎ የተጠየቁት አቶ ማረጉ ተፈናቃዮቹ ከሆልቂጤ ከተማ ሀበሽቄ ወረዳ እየተንቀሳቀሱ የሚኖሩና ተለይተው ተመዝግበው የተያዙ ባለመሆናቸው መሆኑን፣ ነገር ግን አሁን ምዝገባው ሲያልቅ ድጋፍ ለማድረግ እየተሰራ እንደሚገኝ አስረድተዋል። ከኦሮሚያ ክልል ጋር በጋራ በተቋቋመ ኮሚቴ አማካኝነት ውይይቶች መጀመሪያቸውን የጠቀሱት አቶ ማረጉ ትክክለኛው የተፈናቃዮች መረጃ የማጣራት ስራ እየተከናወነ እንደሚገኝና ምዝገባው ከተጠናቀቀ በኋላ የተፈናቃይ አስተባባሪዎችና የሚመለከታቸው አካላት በጋራ በመሆን በዘላቂነት ወደ መጡበት የመመለስ ስራ ይቀጥላል ብለዋል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሳው እስከ ጥቅምት 15 ቀን 2018 ዓ ም የተፈናቃዮች ምዝገባ በማከናወን ጊዜያዊ መታወቂያ እንደሚሰጥ፣ አፋጣኝ ምላሽ ለሚሻቸው ጉዳዮች መፍትሄ እንደሚቀመጥ፣ ተፈናቃይ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ እንዲሁም እናቶችና ህጻናት ተገቢውን የጤና አገልግሎት እንዲያገኙ የማድረግ ስራ እንደሚከናወን በውይይቱ ወቅት ማስታወቃቸው ይታወሳል። የመንግስት ሰራተኞች ከፈቃዳቸው ውጪ ከደሞዛቸው ገንዘብ እየተቆረጠ ነው ተባለ። ይህ ህገ ወጥም አሳሳቢም ነው ሲል የህዝብ እንባ ጠባቂ ተቋሙ ገልጿል። ተቋሙ ከህግ ውጪ የመንግስት ሰራተኞች ከደሞዛቸው የሚቆረጥባቸው ገንዘብ ነገር አሳሳቢ ደረጃ ላይ ደርሷል ብሏል። የህዝብ እንባ ጠባቂ ተቋሙ በተለያዩ አካባቢዎች የሚሰሩ የመንግስት ተቀጣሪ ሰራተኞች ለተለያየ ስራ በሚል ከደሞዛቸው ያለ ፈቃዳቸው ገንዘብ እንደሚቆረጥ ቅሬታ በተደጋጋሚ እየቀረበልኝ ነው ብሏል። ከቅርብ ጊዜ ወዲህ በሲዳማ ክልል በተለያዩ ወረዳዎች ያሉ መምህራን፣ የጤና ባለሙያዎችና ሌሎች ሰራተኞች ፍቃዳቸውን ሳይሰጡ ከደሞ ጉዞዛቸው ላይ ገንዘብ እየተቆረጠባቸው መሆኑን ነግረውኛል ብሏል። መፍትሄ እንዲሰጣቸው በተለያዩ ጊዜ ለህዝብ እንባጠባቂ ተቋም የሐዋሳ ቅርንጫፍ ጥያቄ ማቅረባቸውንም ተናግረዋል። በተመሳሳይ በደቡብ ምዕራብ ኢትዮጵያ ክልል ዳውሮ ዞኑን በተለያዩ ወረዳዎች የሚሰሩ መምህራን ተመሳሳይ ጥያቄ ማቅረባቸውንም ተናግረዋል። ይህም በተለያዩ አካባቢዎች ከሰራተኛ እውቅና ውጭ በተለያዩ ስራዎች በሚል ከደሞዛቸው ላይ ገንዘብ መቁረጥ አሳሳቢ ደረጃ ላይ መድረሱን የሚያሳይ ነው ሲል የህዝብ እንባጠባቂ ተቋሙ ተናግሯል። ማንኛውም የመንግስት ሰራተኛ ስምምነቱን በጽሁፍ ሲገልጽ በፍርድ ቤት ትእዛዝ ወይም በህግ በተደነገገው መሰረት ካልሆነ ደሞዙ መቁረጡ ወይም መያዝ እንደማይችል ሊታወቅ ይገባል ብለዋል። ችግሩ አለ ተብሎ ቅሬታ በቀረበባቸው አካባቢዎች አስቸኳይ እርምጃ ሊደረግ ይገባል ሲል የህዝብ እንባ ጠባቂ ተቋሙ አሳስቧል። የትራንስፖርትና ሎጂስቲክ ሚኒስቴር ጥፋተኛ ለመቅጣት የተሽከርካሪ ታርጋ መፍታት እንደማይቻል አስታውቋል። በተሽከርካሪዎች ጥፋት ሲፈጸም ታርጋ ይፈታ የሚል ሕግ የለም ያሉት የትራንስፖርትና ሎጂስቲክ ሚኒስቴር ዶክተር አለሞ ስሜ ጥፋት ሲፈጸም የተሽከርካሪ ሰሌዳ መፍታት የተለመደ መሆኑን ተናግረዋል። ሰሌዳ በመፍታት ጥፋተኛ ይቀጣል ማለት እንደማይቻልና በተሽከርካሪዎች ላይ ተግባራዊ ይደረጋል የተባለው አዲሱ ሰሌዳ እንደማይፈታ የገለጹ ሲሆን ጥፋተኛ ለመቅጣት ሰሌዳ መፍታት አግባብነት የለውም ነው ያሉት። የትራንስፖርትና ሎጂስቲክ ሚኒስተር ሚኒስተር ዴታ በርሆ ሀሰን የተሽከርካሪ ታርጋ እንዳይፈታ እየተሰራ ነው ያሉት ሲሆን ይህ እንዲተገበር ለማስቻል የተሽከርካሪዎች ታርጋ ሳይፈታ የቅጣት ክፍያ በአይነ መረብ እንዲፈጸም እየተደረገ መሆኑን ተናግረዋል። ደታው አክለውም ታርጋ መፈታት ያለባቸው የተለያዩ ምክንያቶች እንዳሉ በመግለጽ የቅጣት አይነት ሁኔታዎች ግን የተሽከርካሪ ታርጋ መፍታት እንደማይቻል አስታውቀዋል። በመሆኑም በዘንድሮ ዓመት የተሽከርካሪ ታርጋ እንዳይፈታ ይሰራል ሲሉ ጠቁመዋል። በተያዘው በጀት ዓመት በሀገሪቱ የሚገኙ ተሽከርካሪዎች በአዲሱ ሰሌዳ ሙሉ ለሙሉ እንዲቀየር ይደረጋሉ ሲሉ የተናገሩት ሚኒስተሩ አዲሱ ሰሌዳ ከውጭ ተመርቶ ወደ ሀገር ውስጥ እንዲገባ እየተደረገ እንደሚገኝ ገልጸዋል። አክለውም በአጭር ጊዜዎች ተጨማሪ አዲሱ የተሽከርካሪ ሰሌዳ እንዲመረት እየተሰራ እንደሚገኝ ገልጸዋል። በቀጣይ አዲሱ ታርጋ በሀገር ውስጥ እንዲመረት ለማስቻል መታቀዱንም ተናግረዋል። በአዲስ አበባ የማህበረሰብ አቀፍ የጤና መድን ምዝገባ ከጥቅምት አንድ እስከ ህዳር 30 2018 ዓ.ም እንደሚካሄድ ተነገረ። ከማህበረሰብ ከሚሰባሰቡ መዋጮ በተጨማሪ የከተማ አስተዳደሩ በ 2017 ዓ ም ብቻ ለአገልግሎቱ 1.3 ቢሊዮን ብር ድጎማ አድርጓል ተብሏል። ጥቅምት አንድ የተጀመረው የማህበረሰብ አቀፍ የጤና መድን አገልግሎት ምዝገባ ከ2.8 ሚሊዮን በላይ ነዋሪዎች ተጠቃሚ እንደሚያደርግ የአዲስ አበባ ጤና ቢሮ ዛሬ በሰጠው መግለጫ ተናግሯል። የቢሮው ኃላፊው ዶክተር ዮሐንስ ጫላ በ2017 ዓ ም ከ2.5 ሚሊዮን በላይ ሰዎች መጠቀማቸውን ተናግረው በዚህ ዓመትም በተለያዩ ምክንያት አገልግሎቱን ያቋረጡት ታሳቢ በማድረግ ከ27 ሚሊዮን በላይ ነዋሪዎች ይመዘገባሉ ተብሎ ይጠበቃል ብለዋል። በ2017 ዓ ም ከ28 ሚሊዮን በላይ አባላትና ቤተሰቦቻቸው በተመላላሽና በተኝተው ህክምና ከጤና ጣቢያ ጀምሮ ባሉ የመንግስት ጤና ተቋማት ተጠቃሚ መሆናቸውንም ተናግረዋል። የ2018 ዓ ም አባላት የምዝገባ ወቅትም ከጥቅምት 1 እስከ ህዳር 30 2018 ዓ ም በሁሉም ክፍለ ከተሞች በሚገኙ ጤና ጣቢያዎችና ጤና ጣቢያ በሌለባቸው ክፍለ ከተሞች ደግሞ በወረዳዎች ተጀምሯል ተብሏል። የማህበረሰብ አቀፍ የጤና መድን ፕሮግራሙ የመክፈል አቅምን መሰረት ያደረገ የመዋጮ ስርዓት እንዲኖር የተሻለ የገቢ ምንጭ ያላቸውንና በንግድ ስራ ላይ የሚሰማሩ ሰዎችን ያካተተ እንዲሁም የመክፈል አቅም ለሌላቸው ሰዎች ደግሞ ታሳቢ በማድረግ ዓመታዊ ወጫቸውን በመንግስት እንዲሸፈን እየተደረገ ነው ሲሉ ዶክተር ዮሐንስ ተናግረዋል። የአገልግሎቱ አባል ለመሆን የመዋጮ ገንዘብ መጠኑ ጨምሯል፣ የመክፈል አቅምን ያገናዘበው አይደለም በሚል ከተጠቃሚዎች ቅሬታ ይነሳል። ለዚህም ጤና ቢሮ ያለውን ምላሽ በተመለከተ ጥያቄ ቀረበላቸው። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ በዚህ ዓመት ያደረግነው ጭማሪ ሳይሆን አዋጁ ላይ ተቀመጠውን ነው ከዚህ በፊት ይከፍሉ የነበሩትን እንዳላቸው የገቢ መጠን ነው በፊት የሚከፍሉትን ይዘው ነው የሚቀጥሉት ብለዋል ከጊዜ ወደ ጊዜ እየናረ የመጣው የህክምና ግብአት ዋጋን ያማከለ ጥናት ሲካሄድ ጥናቱ የሚያሳየው ከፍተኛ ነው ነገር ግን ህብረተሰቡ ላይ ጫና እንዳይኖር ከማድረግ አኳያ ከተሰበሰቡ መዋጮ ላይ የከተማ አስተዳደሩ 1.3 ቢሊዮን ብር ድጎማ ማድረጉን ዶክተር ዮሐንስ ተናግረዋል